አዲስ ሲቀረብክ? አዎ። እንዴት ያለች ቆንጆ ቀበጥ መሰለች። እውነቱን ንገረኝ፣ ክፍልህ ያለው ሶኬት አልሰራም ብሎ አይደለም አይደል? እዚህ የመጣኸው አንተ የምታወራውን የፍራት አንድ ሰማ ብለህ ነው አይደል? ለእኔ እኮ ከምትነግረኝ እኮ ለሉሊት ብትነግራት ጥሩ ነበር። አረ በፍጹም። እኔ ከእሷ ጋር እንዲደርስ መች ይፈልጋለሁ እንዴ? አዎ፣ ቆርጫለሁ እንዲህ አፈቅረዋለሁ አፍቅሬን ያገባሁት አለች እኮ። ቀለበቴን አልፈልግም አለች አይደል? ሰው ይለወጣል፣ ሰው በማንነቱ ይለወጣል። አትገምተዋለችሁ አለችሁ እሷ አስፈርም የምታደርገው ይመስልሻል? አዎ ታደርገዋለች። አሁንም ቢሆን የፌትን ማግባቷ ምንም አልተዋጠልኝም። ምናልባት ከጀርባው የተደበቀ ነገር አለ። ዝም ብለህ አትፍረድ። ፍቅር መሰዋነት ያስከፍላል ስትል ነበር። ቆይ የምታውቁት ነገር አለ? አይ እንግዲህ እኔ መሰለኝን ነው የነገርኩ። ለማንኛውም አንተ ራስህን ጠብቅ። ደግሞ ላግዝ እንዳለህ ከኔ የተሻለ ስለ ስራ አንተ ታውቃለህ። ወይኔ ናት አለ። ቆይ ምንድን ያደረግኩት አሁን? በቃ ካላስተዋወከኝ ይላሉ። ከዛ በቃ ሁሉ ነገር ብልሽት ሽቱ ይወጣል። እኔ ለቢንያም አትናገር ብዬው እኔ ራሴ እናገራለሁ ሴቶች ግን ምርቶች ናቸው አሁን እኔ ለፍራታ አዲስ እንደጠበስኩ አድርሽልኝ አልኳት ግን ሳላቴ ውስጥ ያናወቀች ለነገሩ ይሁን በነፃነት ለማውራት ይጠቅመኛል። የቤትም መቀየርን ሲሰማ ትንሽ ረፍት ያገኛል ለኔም ረፍት ይሰጣኛል የቱ ጋ ነው አልደረስንም እንዴ እዚህ ጋር ደረስንኩ እዚህ ጋር ስልች እንጠቱ ጋር እዚህ ጋር ነው ግን ጥሩ ቦታ የመርጥሽ ይመስልሻል? ጥሩ ቦታ ይመስለኛል። ወደፊት ደግሞ ቀስ ብዬ አስፈቅድና እችን ካጥሮ ጀምሬ ከለል አረጋታለሁ እዛች ጋር። እሺ እንደዛ ይሻላል። ቀስ እያልኩ አስለምደዋለሁ። እንዲህ ግን በጣም በዛ ኮ እንደዚህ ማ ያዋጣሽም እኮ በዛ አይ ቆይ እስኪ የለማች ነገር እንግዲህ ቀስ ቀስ እያልኩ ነው ምለምደ ቆይ እንደዚህ ይሄ እንደዚህ ኮ መስሚንዬ ከኔ አንተ ትሸላለህ ይውልሽ፣ እንደዚህ እያደረግሽ ያደረክሽ ታድርጋለሽ፣ መርቂ ማለታቸው አይቀርም ሲመርቁ መስጠት አይቀርም። ደግሞ ይልሽ እዚህ ሰፈር ማጥናት ያለብሽ ምንድን ነው የሚፈልጉት እንዴት ነው እንዴት ምን ምንድን ነው የሚወስዱትስ፣ በምን ያህል ብሸጠው ያዋጣኛል የሚለውን ነገር ማወቅ አለብሽ። ገንዬ እሺ ያው ያየሁት እኔ አሁን ሳመጣው ያመጣሁት እቃ በስንት እንዳመጣው ስንት እንደሚሸጠው አውቄ ነው ያመጣሁት። አዎ ዛ ደግሞ እንደዚህ ያደረግሽ ትንንሾቹን ከታች ትልልቁን ከላይ እንዲታይ፣ ትንንሾቹ ከታች ወይ አይ፣ በዛ አልበስ አይ፣ እዛች ጋር ጫፏ ላይ አድርግ። አዎ እዚች ጋር እሺ፣ እዚች ጋር የሚታይበት ቦታ ላይ እዚህ ጋር ደግሞ ይጨመር ላድርግ። ገኒም በበኩል ያልካቸው ነገሮች ሁሉ ለትልቅ ቢዝነስ የሚሆኑ ነገሮች ናቸው። ትልቅ ቢዝነስ ስትጀምር ምን ያስፈልጋቸዋል የሚሉትን ነገሮች ታጠናለህ። እኔም ማመዋያ ይሆነኛል ስላልሽኝ ነው እንጂ ትንሽ ብትታገሽኝ፣ ትንሽዬ ሸቀጣ ሸቀጥ ያለበት ከፍትልሽ አለሁ ብዬ ነበር። ፀሐይና ንፋስ ሳይነካሽ ነበር። እኔ ይህንን ቦታ የፈለግኩት ደግሞ ልጅ ስትወጣ ስትገባ አይኗን ለማየት ነው። አሀ አሁን ገና ገባኝ። እና ታዲያ ከመጀመሪያው ጀምሮ እንደዛ ትኝም ነበር እኔ ኮ ቤት ውስጥ ችግር ገጥሞሽ፣ ያው ብዙ ጊዜ ስለ ገንዘብ ስለማናወራ ተጨናንቀሽ ይመስለኛል መስሎ ነበር። ያው ቆይ እስኪ ደግሞ እዚህ ጉሊት ላይ ቁጭ ብለሽ እንዴ ቆየ ጉሊትን ስራ ውርድህ ነው እንደ የምታየው። አይ ገኒ፣ እንደዛ ማለት አይደለም አንቺ ገንዬ አግኝተሽም አተሽም ታውቂያለሽ። ከወንድሜ ጋራ ብዙ ነገር አሳልፋችኋል አውቃለሁ። ግን ገንዬ ይልሽ ምን መሰለሽ፣ እዚህ ቦታ ስትሆኝ ራስሽን ዝቅ ያለ ስሜት እንዳይሰማሽ ሰግቼ ነው። አታስም ውድጄን የምሰራው አውቃለሁ። ከትንሽ ተነስቼ ትልቅ ደረጃ ደርሳለሁ። ደግሞ የራስ ትንሽ ገቢ ካለህ በቂ ነው። የሰው እጅ እንደማየት መጥፎ ነገር የለም። ስራ ጥሩ ነው። እኔም ቤት ብዬ ቁጭ ከምል ከበሽታ እና ከሐሳብ መጫወቻ ነው መሆነው። አሁን ካሁን ደግሞ ቤት ቁጭ ብዬ ካሁን ካሁን ልጄ መጣች እያልኩኝ ቀናት ከመቆጠር ራሴን እንደዚህ በስራ ቢዚ ባደርገው